ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች፣ ለዛሬ ይዤላችሁ የመጣሁት በቀ ፊደል ቀ በምትለዋ ፊደል እያንዳንዱ ምንድ ነው ቃላት፣ አረፍተ ነገርና ፊደላቶቹ እያንዳንዱ ፊደላቶች ቃላትና አረፍተ ነገርና ያመጣሁላችሁ እስከ መጨረሻው ድረስ አብራችሁ እንድትቆዩ በትህትና እጋብዛለሁ። ለቻናሌ አዲስ የሆናችሁ ቤተሰቦች ቻናሉን ሳብስክራይብ በማድረግ ኮመንት በመስጠት ለሌሎቹ ሼር እያደረጋችሁ ማጋራት ለጓደኞቻችሁ ይጠበቅባቸዋል ማለት ነው። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ደግሞ ኦንላይን በቀን አንዳንድ ሰዓት በሳምንት አምስት ቀን በተመቻችሁ ሰዓት ጠዋት ሊሆን ይችላል፣ ማታ ሊሆን ይችላል፣ ቀላይ ሊሆን ይችላል። ስራ በሚጨርሱበት እረፍት በምትሆኑበት ሰዓት እያመቻቻችሁ አማርኛ፣ እንግሊዝኛ እንዲሁም አፋን ኦሮሞ ሌላ ቋንቋ መማር ትችላላችሁ ማለት ነው። ስለዚህ እዚህ ጋር ባለው ስልክ ቁጥር በቴሌግራም ዋትሳፕ፣ ኢሞ ሁለት ሃምሳ አንድ በደንብ ያዙ። ሁለት ሃምሳ አንድ ዘጠኝ አስራ ስምንት ሰላሳ ሁለት ዜሮ ዜሮ አርባ ሁለት በሚለው ቁጥር እየደወላችሁ በቀን አንዳንድ ሰዓት በሳምንት አምስት ቀን በተመቻቹ ሰዓት መማር ትችላላችሁ። ይህን እንድትበሉና ሀይበሉ ይደውሉልኝ እኔ አናግራችኋለሁ ማለት ነው። በደንብ አድርጋችሁ እዚህ ጋር ያሉትን ፊደላቶች አብዛኞቻችሁ እኔ ጋር የምትማሩት ልጆች በደንብ ታውቁታላችሁ፣ ማንበብ መጻፍ በአንድ ወር በሁለት ወር እንዴት መልመድ እንዳለባችሁ፣ እንዴት እንደማወቅ እንዳለባችሁ በሶስት ወር እያወያያችሁ ስለሆነ ማለት ነው። ሌሎቻችሁ ደግሞ መማር የምትፈልጉ እኔ ጋኑ ተማሩ ውጤት ታመጣላችሁ። ላለ አሁን ቀጥታ አነብላችኋለሁ። መጀመሪያ ምንድነው ማነብላችሁ? ፊደላቱን ላንብብላችሁ። የቀቤቶችን እያንዳንዱ ሰባት ናቸው። ወደ ታች ላንብብላችሁ እና ቀ ቁ ቂ ቃ ቄ ቅ ቆ። እሺ፣ ይችን ስናይ ደግሞ ቀ ይችነች አንደኛዋ። ቁ ይችነች ልክ እንደ ቀን ጽፍና ጎኗ ላይ ቅጥላት አለችባት ቁ። ቂ ሦስተኛዋ ፊደል ነች፣ እግሯ ጋ ቅጥላት አለችባት። ቃ ማለት ደግሞ ወደ ግራ ታችኛዋ እግሯ ወደ ግራ የዞረች ነች ማለት ነው። ቄ እግሯ ጋ አምስተኛዋ ፊደል ቄ እግሯ ጋ ቀለበት ናት። ቅ ከላይ ምንድን ነች ሸፈፍ ያለች ናት ቅ ማለት ነው ቆ ማለት ደግሞ ጭንቅላቱ ላይ ቆብ ያለው ወይም ደግሞ ቀለበት ያለው ማለት ነው ቀ ቁ ቂ ቃ ቄ ቅ ቆ አሁን በእያንዳንዱ ደግሞ ምንድን ነው ቃላት መስርቼላችኋለሁ ሉክ ቀ በሚለው ቀ በሚለው የመሰረትኩት ምንድን ነው ቀ በሚለው የመሰረትኩት ምንድ ነው ቀ ቀበቶ ቀ በሚለው ቀ ቀበቶ ቁ በሚለው በሁለተኛው ቁጥር ቁ ቁጥር ቂ በሚለው ቂ ጣ ቂ ቂጣ ቃ ቃሪያ ቃሪያ ቄ ቄስ ቄስ ቄጠማ ቄራ ማለት እንችላለን። እኛ የፈለግ ነው መጽሐፍ ስለምንችል ቅ ቅዳሜ ቅ ቅዳሜ ቅ ቅመም ቅ ቅድስት ቅዳሴ እያላችሁ መጽሐፍ ትችላላችሁ። እኔ ግማ እነመረትኩኝ ቅዳሜ። ቆ ቆሎ፣ ሎ ቆ ቆሎ፣ ቆ ቆቅ እያላችሁ እናንተ መጽሐፍ ትችላላችሁ ማለት ነው። ስለዚህ ቀበቶ ቀ በሚለው ቀበቶ፣ ቁ ቁጥር፣ ቁ ቁጥር፣ ቂ ቂጣ፣ ቂጣ፣ ቃ ቃሪያ፣ ቃሪያ፣ ቄ ቄስ ጭስ ቅዳሜ ስድስተኛዋ ቅ ቅዳሜ ቆ ቆሎ ቆ ቆሎ ብለን አነበብን ማለት ነው። ይህን ያነበብነውን ፊደል ደግሞ ቀጥታውን አረፍተ ነገር ልንመሰረትበት ነው። አረፍተ ነገር እንዴት ይመሰረታል? አብረን የምናየው ነው። ለምሳሌ ቀበቶ በሚለው አለሙ አለሙ ማስመሪያ እየቀየርኩ ነው። ከለር አለሙ አዲስ አዲስ ቀበቶ ቀበቶ ገዛ። አለሙ አዲስ ቀበቶ ገዛ። ቀ በሚለው የሚለው አለሙ አለሙ አዲስ አዲስ ቀበቶ ቀበቶ ገዛ ገዛ አለሙ አዲስ ቀበቶ ገዛ እንላለን ማለት ነው። ሁለተኛ ቁጥር በሚለው መማር መማር የምፈልገው የምፈልገው ቁጥር ቁጥር ነው መማር የምፈልገው ቁጥር ነው። አንዳንድ ሰዎች ቁጥር ማውራት ማንበብ መናገር ይችላሉ፣ መደመር መቀነስ እያንዳንዱ ፊደላቱን የቁጥር ፊደላቶቹን ማወቅ ስለማይችሉ፣ መማር መማር የምፈልገው የምፈልገው ቁጥር ቁጥር ነው ነው። መማር የምፈልገው ቁጥር ነው። መማር የምፈልገው ቁጥር ነው። እሺ ቀጣዩ ሶስተኛ ቂጣ በሚለው ነው። ቂጣ መብላት መብላት እወዳለሁ። ቂጣ መብላት እወዳለሁ። እዚህ ጋር ቂ ቂጣ ቂ በሚለው ቂጣ ብለን መስርተናል። ቂጣ በሚለው ቂጣ መ ብላት ቂጣ መብላት ወዳለሁ ወዳለሁ ቂጣ መብላት ወዳለሁ ይባላል ማለት ነው። አራተኛ ቃሪያ የሚለው ነው። በየአይነት በየአይነት ሲበላ ሲበላ በቃሪያ በቃሪያ ነው፣ ወይንም በየአይነት ሲበላ ቃሪያ ያስፈልጋል ማለት እንችላለን። ስለዚህ በየ በየአይነት በየአይነት ሲበላ ሲበላ በቃሪያ በቃሪያ ነው ነው በየአይነት ሲበላ በቃሪያ ነው እንላለን ማለት ነው። ቀጣዩ ቄ ቄስ ቄስ ቄስ በሚለው ቄስ የሃይማኖት የሃይማኖት አባት አባት ነው። የሃይማኖት አባት ነው። ወይንም ቄስ የቤተ ክርስቲያን አገልጋይ ነው። ወይንም ቄስ ንስሐ የሚሰጥ ነው እያልን የተለያየ ነገር ማለት ይችላል። እኔ ግን ምንድን ያልኩት ቄስ ቄስ የሃይማኖት የሃይማኖት አባት አባት ነው ነው ቄስ የሃይማኖት አባት ነው። እሺ ስድስተኛው ቅዳሜ በሚለው ቅዳሜ ቅዳሜ ቅዳሜ ቅዳሜ ቅዳሜ ገበያ ገበያ ይኬዳል። ቅዳሜ ቅዳሜ ገበያ ይኬዳል። አብዛኛው ጊዜ ወደ ገጠር ከሆነ በጣም ሙሉ ከተማ ካልሆነ ምንድን ነው ብዙ ጊዜ ገቢያቸው ምንድነው ነው ቅዳሜ ቅዳሜ ነው። ስለዚህ ቅዳሜ ቅዳሜ ቅዳሜ ቅዳሜ ቅዳሜ ገበያ ገበያ ይኬዳል። ቅዳሜ ቅዳሜ ገበያ ይኬዳል ማለት እንችላለን ማለት ነው። ቀጣይና የመጨረሻው ምንድን ነው? ቆ በሚለው ቆሎ ብለን መሰረት ነው። ቆሎ ለሚለው ለጥርስ ለጥርስ ጥንካሬ ጥንካሬ ቆሎ ለጥርስ ጥንካሬ ቆሎ አሪፍ አሪፍ ነው ነው፣ ለጥርስ ጥንካሬ ቆሎ አሪፍ ነው። ለጥርስ ለጥርስ ጥንካሬ ጥንካሬ ቆሎ ቆሎ አሪፍ አሪፍ ነው ነው። እሺ፣ ወይም መክሰሴን ቆሎ መብላ ትወዳለሁ፣ የቡና ቁርስ ቆሎ ይቀረባል፣ እያላችሁ የተለያየ የራሳችሁን መጻፍ ትችላላችሁ ማለት ነው። እኔ ቢያንስ አንድ ካመጣሁላችሁ እናንተ እየደገማችሁ መናገር ማውራት ትችላላችሁ መጻፍ ትችላላችሁ ማለት ነው። ስለዚህ አሁን ፈጠን አድርጌ የመጨረሻ ላንብብላችሁ እና ጨርሳለሁ ማለት ነው። ቀ በሚለው ቀበቶ፣ ቀበበቶ በሚለው ደግሞ አለሙ ቀበቶ አዲስ ቀበቶ ገዛ። አለሙ አዲስ ቀበቶ ገዛ። ቁ በሚለው ቁጥር መማር የምፈልገው ቁጥር ነው። ቁጥር ነው። ቂ በሚለው ቂጣ ቂጣ መብላት እወዳለሁ። ቂጣ መብላት እወዳለሁ። ቃ በሚለው ቃሪያ በየአይነት ሲበላ በቃሪያ ነው። አምስተኛው ቄ በሚለው ቄስ ቄስ የሃይማኖት አባት ነው። ቄስ የሃይማኖት አባት ነው። ቀጣዩ ቅ በሚለው ቅዳሜ ቅ ቅዳሜ ቅዳሜ ቅዳሜ ገበያ ይኬዳል። ቅዳሜ ቅዳሜ ገበያ ይኬዳል። የመጨረሻው ቆ ቆ በሚለው ቆሎ፣ ለጥርስ ጥንካሬ ለጥርስ ጥንካሬ ቆሎ አሪፍ ነው። ለጥርስ ጥንካሬ ቆሎ አሪፍ ነው እንላለን ማለት ነው። ስለዚህ እናንተ በደንብ አድርጋችሁ እየለያችሁ፣ እያነበባችሁ ለምሳሌ እዚህ ጋር ቀበሮ ብያለሁ እኔ፣ እናንተ እስቲ ቀበቶ ብያለሁ፣ እናንተ ቀበሮ ብላችሁ ጻፉ። ቁ በሚለው ቁጥር ብዬ ጽፍ ያለው እናንተ ቁመት ብላችሁ እስቲ ኮመንት ላይ ጻፉልኝ። ቂ በሚለው ቂጣ ብያለሁ እኔ፣ እናንተ ቂጥ ማለት ትችላላችሁ። ቃ በሚለው ደግሞ ቃል፣ ቄ በሚለው ቄጠማ ብላችሁ ጻፉልኝ። ቅ በሚለው ቅመም፣ ቆ በሚለው ቆቅ እያላችሁ በራሳችሁ ጽፉልኛላችሁ ማለት ነው። ስለዚህ ለዛሬ ይሄን ያክል ካልኩኝ አመሰግናለሁ። በሌላ ሰዓት ሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ኦንላይን ትምህርቱን እንዳትረሱት፣ መማር የምትፈልጉ ደውሉልኝ። ለዛሬው ቻው።